ወደ ቤት ስትገቡ ትኩረታችሁን የሚስብ አንድ ነገር ቢኖር እነዚህ ሁለት የቼዝ ቦርዶች ናቸው። አንደኛው የጣውላ ቼዝ ቦርድ፣ አንደኛው ደግሞ የመስታወት ቼዝ ቦርድ ነበር ለእናንተ አሳያለሁ ብዬ የከሰከስኩት። ቼዝ ከልብ የምወደው ጨዋታ ነው ብል ማጋነን ባይሆንብኝም ግን ቼዝን ጨዋታ ብለው መጥራቱ ስህተት ይመስለኛል። ቼዝ ጨዋታ አይደለም፣ ጦርነት ነው። ለውጊያው ግንባር ድረስ ባዘምትም እንኳን በትክክለኛ የጦርነት አውድማ ላይ ተዋጊዎች ሲወድቁ፣ ሲረቱና ድል ሲነሱ የሚሰማቸው ስሜት ቤቶ ነው ይሰማል። አንድ ሀገር ለጦርነት የምታወጣውን ስትራቴጂ አንድ የቼዝ ቦርድ ላይ ወጣችሁ መጫወት ስጀምሩ በህይወት መንገዳችሁ ላይ ራሱ በቅድ የምትንቀሳቀሱ አምሯችሁ ክፉኛ የሰላ አርቆ አስተዋይና ነገሮችን በሰፊ ማየት እንዲችሉ የማድረግ አቅም አለው። እንዲሁም አካውንታቢሊቲን ያስተምራቸዋል። ቼዝ ላይ ተሸነፋችሁ ማለት የሆነ ቦታ ላይ ስህተት ሰርታችዋል። ማንንም መውቀሳችሉ የራሳችሁ የስህተት ውጤት ነው ሽንፈታችሁ። የቼዝ ቦርድ ላይ ያሉ መጫወቻዎች እንደ ጦር ሜዳ ሁሉ በንጉሥና በንግስቷ እንዲሁም በወታደሮችና በጠባቂዎቻቸው የተሞሉ ናቸው። ዳማ ላይታችሁ ከሆነ ሁሉም ማቴሪያሎች ተመሳሳይ ሙቭ ነው የሚያደርጉት። ቼዝ ላይ ግን እንደዛ አይደለም። ለምሳሌ ወታደሩ የተለያዩ ቦታዎች ላይ መዝለል ይችላል። ንግስቷ የተለያዩ ከባድ የሆኑ ሙቮች ማድረግ ትችላለች። እዚህ ጋ ደግሞ ሮኩ ወደ ላይና ወደ ጎን ብቻ ነው መሄድ የሚችለው። እዚህ ጋ ቢሾፑ ዳያጉናል ብቻ ነው መሄድ የሚችለው። እነዚህ ፓውኖቹ አንድ ወደ ላይ አንድ ወደ ጎን እየበሉ ብቻ መሄድ ነው የሚችሉት። እነዚህ የተለያዩ ስትራቴጂዎችን ለመንደፍ የሚያመቹ የተለያየ የመንቀሳቀስ አቅምና የማድረግ ገደብ ያላቸው ማቴሪያሎች ሰፊ የሆነ ስትራቴጂ መንደፍ እንድትችሉ ያስችላቸዋል። አንዴ ቻጅቢቲን በአንድ ቼዝ ቦርድ ላይ እስከ ምን ያህል ድረስ ፖሲብል ሙቮችን ማድረግ እንደሚቻል ጠይቄው፣ መልሱ በጣም ነበር ያስደነገጠኝ። ከአራት መቶ ትሪሊዮን በላይ ነበር ያለኝ። ትክክል ነው። ባለፈው ከነገርኳችሁ ዩኒቨርስ ላይ ካሉት ኮከባት የሚበዛን ሙቭ በአንድ የቼዝ ቦርድ ላይ ማድረግ ትችላላችሁ። ማለትም በአንድ የቼዝ ቦርድ በአንድ ጨዋታ ላይ ከ400 ትሪሊዮን በላይ ሙቮችን ማድረግ ትችላላችሁ ማለት ነው። በጣም የሚገርመው ግን ይህንን ውስብስብ የሆነና ከባድ የአእምሮ ጨዋታ ማንኛውም እድሜ ላይ ያለና ማንኛውም ሰው በቀላሉ በስኩ ላይ ተለማምዱት፣ ኦንላይን ከሚሊዮኖች ጋር መጫወት ይችላል። ለሱ ደግሞ አፖች አስቀምጥላችኋለሁ መልመድ የምትፈልጉና መጫወት ለምትፈልጉ ሰዎች። ቼዝ እንግዲህ ለመልመድና ና ለመጫወት ቀላል ቢሆንም ግን ማስተር ለመሆን ቼዝ ላይ ቀላል አይደለም። የቼዝ ማስተር ለመሆን የመጫወት አቅም ደረጃችሁ ልኬት ኢሎ ይባላል፣ ከ2200 እስከ 2400 መሆን አለበት። እኔ እንግዲህ ገና 1500 ላይ ነኝ። 1500 መድረስም በእውነት ለመናገር ቀላል አይደለም። ሰው ተለማመዱት፣ ሞክሩት። አፖቹን አስቀምጥላችኋለሁ። እንደምትወዱት ተስፋ አረጋለሁ። ኦንላይን አንድ ቀን ከኔም ጋር ከእያንዳንዳችሁ ጋር እንደምንጫወት ተስፋ አረጋለሁ። ካሸነፍኳችሁ ያሰበራችሁኝን የቼዝ ቦርድ ትገዟታላችሁ፣ አላችሁ። ሉካዲስ ሉካዲስ